ክብሮ ታይ ሰላምታችን በያላችሁበት ሲድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም፣ ከፍተኛ ቁጥር ያለው ሰራዊት በፋኑ ላይ እንዲዘምት ተሰማርቷል ሲሉ አመራሩ ገለጹ። የብልጽግናዎቹን በበኩላቸው አዋርደውናል ሲሉ ይናገራሉ። ቀዳሚው መረጃችን ይሆናል። ባሳለፍ ነው ዓመት እንድናጠፋቸው ሁለት ወር ስጡን ብለው የነበሩት ጄኔራሉ አሁንም እያዝረከረክናቸው ነው ብለዋል። የመከላከያ ሰራዊቱም የኦሮሞ ነጻነት ሰራዊትን በተለያዩ አካባቢዎች ውጊያዎችን ማካሄዳቸውንም አሳውቋል። ተጨማሪውን ይዘናል። አብይ አህመድ እና ጓዶቹ ወልቃይት የፈጣሪ ጸጋችን ነው ብለው ያምናሉ ሲሉ የቀድሞው ከፍተኛ ባለስልጣን ገለጹ። አቶ ለማ መገርሳ ላይ ሁለት ጊዜ የግድያ ሙከራዎች መደረጋቸውንም ተናግሯል። ይህንንም ይዘናል። በኢትዮጵያ ድንበር በሁለቱ ሀገራት መከላከያ ኃይሎች መካከል ውጊያ መካሄዱ ተሰማ። በኢትዮጵያ ግዛት ውስጥ ደግሞ በፖሊስ ጣቢያ ላይ የደረሰውን ጥቃት በተመለከተም ሪፖርት ወጥቷል። ሰሙታላችሁ አቶ ጌታቸው ረዳ ለትግራይ ህልውና አደጋ አምስት ሰዎችን ተጠያቂ ያደረጉ፣ በአምስት ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት የሚል ንግግር አድርገዋልም ተብሏል። እንቃኘዋለን። የአስራ ሁለተኛ ክፍል ተፈታኞች ታግተው ተወሰዱ። እነዚህ ተማሪዎች ታግተው የተወሰዱት በውጭ ኃይሎች ነው። ሌላኛው መረጃችን ነው። የተባበሩት መንግስታት በሽረ እንዳስላሴ የሚገኘውን ቢሮ ሊዘጋ ነው። ቢሮ የሚዘጋው በተያዘው ወር መጨረሻ ሲሆን የብልጽግናው አገዛዝ እንዲዘጋ መስማማቱን በድርጅቱ በኩል ተገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። ባለፈው ዓመት እንድናጠፋቸው ሁለት ወር ስጡን ብለው የነበሩት ጄኔራሉ አሁን እያዝረከረክናቸው ነው ብለዋል። የመከላከያ ሰራዊቱም የኦሮሞ ነጻነት ሰራዊቱም በተለያዩ አካባቢዎች ውጊያዎችን ማካሄዳቸውን ማሳውቋል የኦሮሚያ ክልል አገዛዙ አስቀድሞ ጦርነት የከፈተበት ክልል ነው። ዛሬም ድረስ የክልሉ ጥቂት የማይባሉ ስፍራዎች ግድያ ዘመቻና ጥቃት የተለያቸውም አይደሉም። ከሰሞኑ የተደረጉ የተኩስ ልውውጦችና ውጊያዎችን በተመለከተ ከኦሮሞ ነጻነት ሰራዊትም ይሁን ከመከላከያ ሰራዊቱ በኩል የተሰጡ ማብራሪያዎችም ለዚህ እንደ አንድ ማሳያ ይወሰዳሉ። በክልሉ ጦርነት እየተሳተፈ የሚገኘው ስድስተኛ እዝ በምዕራብ ሸዋ ዞን በአቡነ ግንደበረት ወረዳ በዳሳ ጭምዶ፣ በጎሮ ጃለቲና ጎሮ አባ ሰንበት ውጊያዎችን ማካሄዱን አሳውቋል። የኦሮሞ ነጻነት ሰራዊት በበኩሉ በምስራቅ ሸዋ ዱግዳም በመንግስት ኃይሎች ካምፕ ላይ ጥቃት አድርሰው ጉዳት ማስከተሉ ነው የሚገልጸው። በቄለም ወለጋ ሀዋ ገላን፣ በምዕራብ ሸዋ ሙሎ ወረዳ እንደዚሁም በምስራቅ ወለ ም ወደ ነቀምቴ በመጓዝ ላይ በነበሩ የመንግስት ኃይሎች ላይ አደረስኩት ያለውን ጥቃትም እንደዚሁ። ከዚህ በተጨማሪም በተለያዩ ስፍራዎች ሌሎች ታጣቂዎቹን እያሰለጠነ ስለመሆኑም ያክላል። በዚህ ወቅት ነው እንግዲህ የኦሮሚያ ክልል ፖሊስ ኮሚሽነር ሌትናንት ጀኔራል ድሪባ መኮንን ሸኔ ያሉትን ኃይል እያፈራረስናቸው ነው፣ ተዛብተው እየተዝረከረኩ ነው ሲሉ የተናገሩት እየደመሰስናቸው ነው፣ በቅርቡም ኦሮሚያን ፍጹም ሰላም እናደርጋለን ሲሉ በማከል ጥሩ ምት ካረፈበት በኋላ ይሄ በወታደራዊ አባባል ማዛባት የሚባለው ተዛብቶ እየተዝረከረከ፣ ሌላው እየተማረከ፣ ሌላው የተገደለ፣ ሌላው እጅ እየሰጠ ያለበት ሂደት ነው ያለው። ስቲል እየፈረሰ ነው። እየቀረውንም ለመደምሰስ አሁን የጀመርነው የኦፕሬሽን ስራችን አጠናክረን ከቀጠልንበት ኦሮሚያን ፍጹም ሰላማዊ ክልል እናደርጋለን በአጭር ጊዜ ውስጥ የሚል እምነት ነው ያለው። እኔ ጀነራል ባሳለፍነው ዓመት ቧግሜወር ላይ ያደረጉት ንግግር ግን ሸኔን ሙሉ በሙሉ እንድናጠፈው ሁለት ወይም ሶስት ወር ብቻ ስጡን የሚል እንደነበር የሚዘነጋ አይሆንም። ይነስ የሚብዛ በሁለት በሶስት ወር ውስጥ ይሄ ጠላት ሙሉ በሙሉ የሚወገድበት የማህበራዊ እንቅስቃሴን ወደማያደናቅፍበት ደረጃ የሚደርስበት ሁኔታ ይፈጠራል። ይህን ከተናገሩ ወደ አንድ አመት ከተጠጋ ጊዜ በኋላ ነው። እንግዲህ አሁንም የኦሮሞ ነጻነት ሰራዊትን ገና እያዝረከረክ ነው ያለ ነው ድሬዳዋም አዳማም የሚደበቁ የተዛቡ ናቸው ወዘተ ሲሉ የሚሰሙት የብልጽግናው ሰዎች ደጋግመው ነፍጥ አንስተው የሚፋለሟቸውን የሀገሪቱን ወጣቶችን እንደ ጨረሷቸው ሲገልጹ መስማት የአመታት ትውስታ ነው። ዛሬም ግን እነዚህ ፖለቲካዊ ጥያቄ የወለዳቸው መፍትያቸውን ፖለቲካዊ ለሆኑ ችግሮች የራስን ዜጋ ስለማዛባት፣ ስለመደምሰስ፣ ስለማጥፋት ትረካ ላይ

ከፍተኛ ቁጥር ያለው ሰራዊት በፋኖ ላይ እንዲዘም ተሰማርቷል ሲሉ አመራሩ ገለጹ። የብልጽግናዎቹ በበኩላቸው አዋርደውናል ሲሉ ይናገራሉ። የአማራ ክልሉ ጦርነት አገዛዙ ክረምት ከመግባቱ በፊት መከናወን ያለበት በሚለው ዘመቻ፣ የፋኖ ኃይሎች ደግሞ በከተሞችና በጉዞ ላይ ባሉ ኃይሎች በሚፈጽሙ ጥቃት ተጠናክሮ ቀጥሏል። በሰሜን ሸዋ ዞን መውረትና ጅሩ እንደዚሁም ወደ ደር አቅራቢያ ጀማ ወንዝ ላይ የተደረገው ውጊያና የተፈጸመው ጥቃት ከፍተኛ ሰብአዊ ጉዳት የደረሰበት ነው። በጎንደር ቀጠና ፎገራ ጎራምባ አካባቢ እንደዚሁም መረባ ከተማ በካምፕ ላይ በጎጃም ቀጠና ሰከላ አጃሊና ከዚህ ስፍራ ቅርብ ርቀት ከጅጋ ከተማ ወደ ዝንድብ በሚወስደው መንገድ ላይ በፋኖ ኃይሎች የተፈጸሙ ጥቃቶች ደግሞ ሌሎች የፋኖ አመራሩ አስረስማረ ደግሞ በተለይም የጎጃም ቀጠና የፋኖ ኃይልን ለማጥፋት በሚል እቅድ ከፍተኛ ቁጥር ያለው ሰራዊት ስምሬት ተሰጥቷል ይላሉ በአንድ አቅጣጫ 30 ተሳቢ ያገዛዙ ሰራዊት በባህር ዳር ገብቶ ወደ ሰሜን ጎጃም እየተሰማራ ነው የሚሉት አመራሩ በሌላ መስመር ደ ደግሞ ከዚህ ከፍ ያለ ቁጥር ያለው የብልጽግና ኃይል መካነ ሰላም ደርሷል ከወለጋ አንድ ኮር ወደ ጎጃም በመሻገር ላይ ነው ሲሉ ያነሳሉ በጎጃም ቀጠና የሚንቀሳቀሰው የፋኖ ኃይልን ማዳከም በሚል የአገዛዙ አዲስና አስቸኳይ እቅድ ነው ዛሬ ከሌሊቱ አስር ሰዓት ጀምሮም በአራጤ ሞጣ በዋሸራ በፍልቅልቅ በስቴ መስመር በአስተሪው ግንባሮች ከፍተኛ የተኩስ ልውውጦች እየተደረጉ ይገኛሉ በማለትም አስረድተዋል ጊዜው የዘሩ ወቅት አርሶ አደሮች እርሻ ላይ ያሉበት ቢሆንም ይህ ግን ለአገዛዙ ግድ የሚሰጠው አይደለም ሲሉም ያነሳሉ። የብልጽግና ሹም ደግሞ የሁለት ዓመቱ ጦርነት ያዋረድ ነው ሲሉ ገልጸው አሁን ሰላም ሆኗል የሚለውን ነው ያቀረቡት። የሰላምና ጸጥታ ቢሮ መከተል ኃላፊው ናቸው፣ ይህንን ሲናገሩ የተሰሙት። የምንችለውን ያክል ተወጋል፣ የምንችለውን ያክል ሁሉ ተቆሳሰል። አጠቃላይ ሂደቱ ትግሉ በምን ያክል ሁኔታ እንደተበላሸና የአማራን ሕዝብ የሚያዋረድ የአማራን ሕዝብ የሚያሳንስ የአማራን ሕዝብ የሚያጠፋ በዚህ ሂደት በሰራናቸው በርካታ ስራዎች እጅግ በጣም ከጊዜ ወደ ጊዜ ከፍተኛ የሆነ መሻሻል የመጣበትን ሁኔታ ማየት እንችላለን። አብይ አህመድ እና ጓዶቹ ወልቃይቴ የፈጣሪ ጸጋችን ነው ብለው ያምናሉ ሲሉ የቀድሞ ከፍተኛ ባለስልጣን ገለጹ። አቶ ለማ መገርሳ ላይ ሁለት ጊዜ ግድያ ሙከራዎች መደረጋቸውንም ተናግሯል። በጠቅላይ ሚኒስትሩ ስብሰባዎች የተገኙም አብይ አህመድን ጨምሮ የኦህዴድ ብልጽግና ሹማምንት ጋር አብረው የሰሩም በተናጠል የሚያወሩ ሰዎች ከሰሞኑ አቶ ታየ ደንደዓ ያደረጉትን ንግግር ተከትሎ ሚስጥሮችን ማውጣታቸውን ቀጥለዋል። እነዚህ ንግግሮች በአገዛዙ በተለይም በመካከለኛው የአመራር ከን ላይ የፈጠሩትን ከፍተኛ ውዥንብር ተከትሎም የብልጽግናው መንግስት በሚልካቸው አገልጋዮቹ በኩል ምላሽ መስጠት ላይ ተጠምዷል። ነገር ግን እንደ አቶ ጃዋር፣ ገዱና ታየ ያሉ ባለስልጣናት ከአብይና መንግስታቸው ጋር በከፍተኛ ኃላፊነት ደረጃም ሲሰሩ የነበሩ ናቸውና ያወጧቸው መረጃዎችን በመሰረታዊነት የሚቀየሩ አልሆኑም። የቀድሞ የኦህዴድ ከፍተኛ አመራር አባል የነበሩትና ከጠቅላይ ሚኒስትር አብይ ጋር ቅርብ ግንኙነት የነበራቸው ሚልኬሳ ሚደጋ ደግሞ ሌላኛው ሹም ናቸው። ከአቶ ለማ ከወልቃየት ከጄኔራል ም ጉዳዮች ጋር በተያያዘ ያላቸውን ተሞክሮ ማቀርበዋል። አብይ በኢትዮጵያ ውስጥ ብዙ ወልቃይቶች እንዲኖሩት ይመኛል። የሚሉት የቀድሞ ባለስልጣን ወልቃይት የአማራና ትግራይ ሕዝብ መቼም የማይገናኙበት ሎተሪያችን ነው ከፈጣሪ የተሰጠ ነው የሚል እምነት እንዳለ በየመድረኩ ይነገረን ነበር ሲሉም ያስታውሳሉ። ወልቃይት ጉዳይ በአማራና ትግራይ መቼ መቼ እንዳይተባበሩ የምናደርግበት ወርቅ መሳሪያ ነች ይባላል። ይሄ እግዚአብሔር የሰጠን ነገር ነው። እኛ አልፈጠርንም፣ እሱ ላይ ካፒታላይዝ ማድረግ ብቻ ነው። የሽመልስ አብዲሳ ቤት በአደባባይ ይነገራል። በካቢኔያችን ውስጥ በኦሮሚያ ክልል ካቢኔ ውስጥ ይሄ የታወቀ ነው። በድርጅት ጽሕፈት ቤት ይሄ የታወቀ ነው። ይህንን መጠቀም ከዛ በኋላ ምንም ስልጣናችን ላይ የሚመጣው የለም። መቀስቀሻ ለዲጂታል ይሄ ፌስቡክ እና የሶሻል ሚዲያ ሰራዊት የሆነ ጭርስን ወልቃይት እንደነሽ ብሎ ፖስት ያደርጋሉ። የብልጽግና ማዕከላዊ ኮሚቴ ስብሰባ ላይ የቀረበ አንድ ሰነድን በማስታወስ የትግራይ ጦርነትን በተመለከተ የሚገልጹት ኦቦ ምልኬሳ ኮቪድ ጠላትን ለመምታት እንጠቀምበት የሚል አጀንዳ ቀረበም፣ ጠላት የተባሉትም ህወሓት የኦሮሞ ነፃነት ሰራዊትና ያኔ የመደበኛ አደረጃጀቶች በሚል የሚገለጹት ነበሩ ሲሉ አንስተዋል። የትግራይ ጦርነት አስቀድሞም የታቀደ ነበር። በመጀመሪያ ሰሜን እዝን ከክልሉ ለማስወጣት ታስቦ ህዝቡ ሳይፈቅድ ቀረም፣ ከዛም ቢያንስ ሚሳይሎች እና ሮኬቶችን የማስወጣት ሙከራ በሚል ተጀምሮ ነበር። እሱም በኢታማጆር ሹም ጀኔራል ሰአረ መኮንንና እንደ አቶ ለማ መገርሳ ባሉ ሹማምንት ጭምር ለምን የሚል ጥያቄን በማስነሳቱ ሳይሆን ቀረ በማለት አክሏል። የጀኔራል ሰአረን ግድያም የጦርነቱ አካል አድርገው የሚያቀርቡት ሚልኬሳም አቶ ለማ መገርሳም ሁለት ጊዜ ግድያ ሙከራ እንደተደረገባቸው አስቀምጠዋል። ለማ መገርሳ ሁለት ግድያ ሙከራ ተካሂዶበታል። ልክ ሳሬ በተገደሉበት ጊዜ ለማ መገርሳ ለአምስት ቀን ተደብቆ ሆቴል ነው የኖረ። በዛች ጊዜ እና ዳኔቻ ቤቤ እና አባዱላ ፕሮቴክሽን ስትሰጣቸው በድርጅት ጽሕፈት ቤት ግቡ ተብሎ በመትረየስና እንትን ስት በዛን ጊዜ የተጠበቁበት ጊዜ ለማ መገርሳ ማንም ጥበቃ ላደረገለት፣ ግን ኢንፎርሜሽን ስለነበረው የሆነች ደሳሳ የሆነች ሆቴል ውስጥ ለአምስት ቀን። ይህ ሁሉ የትግራይ ጦርነት ዝግጅት አካል ነው። የትግራይ ጦርነትን የሚቃወሙ አመራሮች ሊጠፉ ኢትዮጵያን አልመራትም እገዛታለሁ እንጂ የሚሉት አብይ ገና ወደ ስልጣን ከመምጣታቸው በፊት መከላከያው ላይ ያደርጉት የነበረውን ቅስቀሳ የሚያስታውሱት የቀድሞ ባለስልጣን እኔ ከቤተ መንግስት የመውጣው ስሞት ብቻ ነው ያሉበትን አጋጣሚ የሚያስታውሳሉ። በዚህ ሂደት ውስጥ ደግሞ ኦሮሞ ካልደገፈኝ ይሰበራል ለመነሳት ደግሞ ሺህ ዓመት ይፈጅበታል እንዳሏቸው በማከል እናም በዚህ የአገዛዝ መንገድ የፊት የሚቆም ሁሉ በጭካኔ እርምጃ ወስድበታለሁ እንዳሉ አስረድቷል። አብይ ሰብስቦን ምን ይላል? ፌስቡክ ላይ የምትጽፉት ብሎ ሁለት ነገር ሰጠን። አንዱ ሀይለ ማርያም ደሳለኝ አሁኑኑ ይውረድ ሪዛይን ያድርግ ብላችሁ ብዙ ነገር ጻፉ አለን። አስራ ሰባቱ ቀናት ግምገማ ጻፉ አለን። ሁለተኛ ደግሞ መከላከያ ሰራዊት ፈርሷል ብላችሁ ጻፉ አለ። ከሰሞኑ የመናገር እድል ያገኙት ሰዎች ታየን ተከትለን እኛ ተናገርን እንጂም ይህ ጠቅላይ ሚኒስትሩ ለተለያዩ ሰዎች የተለያየ ነገርን በመንገር የመግዛት አካሄዳቸውን ሁሉም ባለስልጣናት የሚያውቁት ነው ያሉት ሚልኬሳም፣ እስካሁን ገና ጠቅላይ ሚኒስትር አልሆንኩም የሚል ስጋትና ፍርሃት ያለባቸው መሪ ናቸው ሲሉ አብይ አህመድን ይገልጿቸዋል። መታወቅ ያለበት ግን አንገቱን አስደፋሁት የምትለው ህዝብ አንድ ቀን ጊዜ ሲወጣ ይጠይቃል። የጊዜ ጉዳይ እንጂ ጦር እያዘመትክበትና እያዋረድከው ለዘላለም የሚቀር ነገር የለም ሲሉም አብራርተዋል። በኢትዮጵያ ድንበር በሁለቱ ሀገራት መከላከያ ሰራዊት መካከል ውጊያ መደረጉ ተነገረም። በኢትዮጵያ ግዛት ውስጥ በፖሊስ ጣቢያ ላይ የደረሰው ጥቃትን በተመለከተም ሪፖርት ወጥቷል። የሰኔ ወር የመጀመሪያዎቹ ሁለት ሳምንታት የኢትዮጵያ የፖለቲካ ግጭቶችን ሪፖርት ያወጣው አክሌድ 38 በጦር መሳሪያ የታገዙ ግጭቶችን በእነዚህ ቀናት ውስጥ መመዝገቡን አስረድቷል። በዚህም ቢያንስ 89 ሰዎች መገደላቸውን አረጋግጫለሁ ብሏል። ጥቃት ከተመዘገበባቸው የተለያዩ የሀገሪቱ አካባቢዎች በተጨማሪም በደቡብ ሱዳን ድንበር የተደረገው ውጊያንም ገልጿል። በዚህም በኢትዮጵያ መከላከያ ሰራዊትና በደቡብ ሱዳን ህዝባዊ ጦር መካከል ውጊያ ተቀስቅሶ እንደነበረ አትቷል። የተኩስ ልውውጡ መነሻን ሲያብራራም አንዲት ጀልባ ከኢትዮጵያ ወደ ደቡብ ሱዳን አቅጣጫ በመንቀሳቀስ ላይ እያለች በደቡብ ሱዳን ጦር ጥቃት እንደተከፈተባት አንስቶ በዚህ ወቅትም የኢትዮጵያ መከላከያ ሰራዊት አባላት የአጻፋ ምላሽ መስጠታቸውን ያክላል። በዚህ ሳቢያን በውል ያልታወቀ ሰብአዊ ጉዳት ደርሷል፣ የተፈናቀሉ የአካባቢው ነዋሪዎችም አሉ ሲል ነው የገለጸው። በጋምቤላ በሶስት የተለያዩ ስፍራዎች ላይም ጥቃቶች ደርሰዋል የሚለው ሪፖርቱም በአንድ ፖሊስ ጣቢያ ላይም ተመሳሳይ መድረሱን አስረድቷል። በኢታንግ ልዩ ወረዳና አኙዋክ ዞን ግጭት እንዲፈጠር ያደረጉ ክስተቶች መኖራቸውን በማከል በክልል ውስጥ ከሚደረጉ ግጭቶች ባሻገር የደቡብ ሱዳን አማጺ ኃይሎችም ጭምር ወደ ኢትዮጵያ ድንበር በመግባት ጥቃት ማድረሳቸውም ተመላክቷል። ከሳምንታት በፊት አንድ የኢትዮጵያ ወረዳን ተቆጣጥረው የደቡብ ሱዳን ሰንደቅ አላማን መትከላቸውም የሚታወስ ነው። ባለፈው ስድስት ዓመታት የኢትዮጵያ ሉዓላዊነት ከተደፈረባቸው በርካታ የሀገሪቱ ድንበር ቀጠናዎች መካከል ይህ የደቡብ ሱዳን ድንበር አንዱ እንደሆነም ይታወቃል። አቶ ጌታቸው ረዳለ ትግራይ ህልውና አደጋ አምስት ሰዎችን ተጠያቂ ያደረጉ በአምስት ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት የሚል ንግግር አድርገዋልም ተብሏል። የብልጽግናው ፕሬዚደንት አማካሪ አቶ ጌታቸው አንድ ፓርቲ ውስጥ ያሉ አምስት ሰነፎች ሲሉ የጠሯቸው ግለሰቦች ትግራይን የህልውና ችግር ውስጥ የከተቱ ናቸው ሲሉ መግለጻቸውን የዘገቡት ያገዛዙ ልሳናት ናቸው። አቶ ጌታቸው ይህን ንግግር ያደረጉት ደግሞም ምክንያታዊና ሰላማዊ ፖ ፖለቲካ ላይ ያተኮረ የተባለ ስብሰባ ላይ ተገኝተው ነው። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚደንት አሁን ከመቸውም ጊዜ በላይ የትግራይ ህዝብ ሰላም ያስፈልገዋል ያሉ ሲሆን ህዝቡ አሁን የህልውና አደጋ የተጋረጠበት ሆኗል ሲሉም አክሏል። አሁን የትግራይ ህዝብ ልማት ይቆይለት ያሉት አቶ ጌታቸው መልማት ችግር የለውም ግን ህዝቡ የህልውና አደጋ ተጋርጦበታል ብሏል። አምስት እና ሰባት የሆኑ ሰነፎች የትግራይ ህዝብና ወጣቱን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት ለዚህ ደግሞ ዲሞክራሲ የግድ ይላል ሲሉም ተደምጧል ይህ መድረክ እነዚህ ጥቂት ሰነፎችን በቃችሁ የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያ መድረክ ይሆናል የሚል ተስፋ አለኝ ሲሉ መግለጻቸውንም ዘግቧል የ12ተኛ ክፍል ተፈታኞች ታግተው ተወሰዱ። እነዚህ ተማሪዎች ታግተው የተወሰዱት በውጭ ኃይሎች ነው። በጋምቤላ ክልል በመጪው ሰኞ የሚጀመረው የ12ተኛ ክፍል ፈተናን ለመውሰድ በጉዞ ላይ የነበሩ ሶስት ሴት ተማሪዎችና አንዲት የ13 ዓመት ልጅ በሞርሌ ታጣቂዎች መታገታቸውን ሁለት የጎግ ወረዳ የመንግስት ኃላፊዎች አረጋግጠዋል። ከ13 እስከ 22 ዕድሜ ያላቸው አራቱ ሴቶች በታጣቂዎች የታገቱት ከትናንት በስቲያ ከቀኑ አራት ሰዓት ገደማ ነው። አራቱ ሴቶች የታገቱት በአኝዋክ ዞን ጎጎ ወረዳ ከምትገኘው ቴርዶ ቀበሌ ተነስተው ወደ ወረዳው ዋና ከተማ ፒኞዶ በእግር እየተጓዙ በነበረበት ወቅት ነው። ከአራቱ ሴቶች መካከል ሶስቱ የ12ተኛ ክፍል ተፈታኞች እንደሆኑ የተናገሩ አንድ ባለስልጣን ወደ ፒኞዶ ከተማ እየተጓዙ የነበረው ነገ ከሌሎች ተፈታኞች ጋር በመሆን ፈተናው ወደሚሰጥበት ጋምቤላ ዩኒቨርሲቲ ለማቅናት ነበር ብለዋል። አራተኛዋ ታጋች 13 ዓመት ታዳጊ ስትሆን ሌሎቹ ታጋቾች እድሜያቸው 1820 ና ሀያ ሁለት ሁለት ተፈታኞች ደግሞ የልጆች እናትም ናቸው። አንድ ባለስልጣን ጉዞ ሲደረግ የነበረው ከሌሎች ስድስት ወንዶች ጋር ነበር። ሲጓዙ የነበሩት በአጠቃላይ አስር ናቸው። ሴቶቹ ፍጥነት ስላልነበራቸው ወደኋላ ቀርተው አራት ሆኑ ሲሉም አራቱ ሴቶች እንዳልተከተሏቸው ያወቁት ወንዶቹም ወደ ከተማው ከደረሱ በኋላ መሆኑንም አስረድተዋል። ሌሎቹ ተጓዦች ለፍለጋ ተመልሰው ከሄዱ በኋላ አራቱ ሴቶች እንደታገቱ መታወቁንም ተናግረዋል። እገታው የተፈጸመው በደቡብ ሱዳን ሙርሌ ዘራፊዎች እንደሆነም የክልሉ ፖሊስ ኮሚሽን አሳውቋል። በወረዳው ታጣቂዎች ተመሳሳይ ድርጊት ሲፈጸም ይሄ መጀመሪያው አይደለም። በአመት ከ15 ጊዜ በላይ እንደዚህ አይነት ድርጊት ይፈጸማል የሚሉት ባለስልጣናቱም ከአንድ ወር ገደማ በፊትም የተፈጸመውን ዘርፍ ያስታውሳሉ። ባሳለፍነው ግንቦት ወርም የሞርሌ ታጣቂዎች 39 ሰዎችን አሳፍሮ ይጓዝ በነበር አውቶቡስ ላይ በከፈቱት ተኩስ ሾፌሩን ጨምሮ አምስት ሰዎች ሲገደሉ ሰባት ሰዎች ደግሞ ቆስለዋል። የተባበሩት መንግስታት በሽረንዳ ስላሴ የሚገኘው ቢሮ ሊዘጋ ነው። ቢሮ የሚዘጋው በተያዘው ወር መጨረሻ ነው ተብሏል። ቢሮ እንዲዘጋ የብልጽግናው መንግስት መስማማቱንም ድርጅቱ አሳውቋል። የመንግስታቱ ድርጅት የዓለም የምግብ ፕሮግራም በሰሜን ምዕራብ ትግራይ በምትገኘው የሽረ ከተማ ያለው ቢሮውን በሰኔ ወር መጨረሻ እንዲዘጋ ካስገደዱት ምክንያቶች መካከል የበጀት እጥረት አንዱ መሆኑን ገልጿል። በትግራይ ክልል ከሚገኙ ተፈናቃዮች መካከል ከፍተኛ ቁጥር ያለውን በምታስተናግደው ሽሬ የሚገኘው የድርጅቱ ቢሮ አሁን መዘጋት መጀመሩም ተሰምቷል። የዓለም የምግብ ፕሮግራም የትግራይ አካባቢ ጽፈት ቤት ኃላፊም እንደሚናገሩት ከሆነም የሽረ ቅርንጫፍ ጽፈት ቤት እየተዘጋ ይገኛል። የእርዳታ ምግብ የማከፋፈሉ ኃላፊነቶችም በዩኤስኤድ ገንዘብ ድጋፍ ለሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች ጥምረት ለጋራ የአደጋ ጊዜ ኦፕሬሽን መሰጠቱን የጠቆሙት ኃላፊዎቹ ተቋማቸው የመቀለ ቢሮውን በመጠቀም የክልሉ የሰሜን ምዕራብ ዞን ስራ ማከናወን እንደሚቀጥል ተናግሯል። የፕሮግራሙ የሽረ ቢሮ በሰኔ ወር መጨረሻ የመዘጋት ውሳኔ የተደረሰው ነው በተያያዙ ዓመት 2017 መጀመሪያም ከኢትዮጵያ መንግስትና ከለጋሾች ጋር በመስማማት በትግራይ አማራና አፋር የተካሄደውን የምግብ እርዳታ አቅርቦት መንግስታዊ ያልሆኑ ድርጅቶች ጥምረት በኩል እንዲከናወን የተደረሰውን ስምምነት ተከትሎ ነው ሲልም የዓለም የምግብ ፕሮግራም ገልጿል በሰሜን ኢትዮጵያ ጦርነት ከመካሄዱ ከ2013 በፊት የሰብአዊ እርዳታ አቅርቦቶች ይከናወኑ የነበረው መንግስታዊ ባልሆኑ ድርጅቶች ጥምረት በኩል መሆኑን ያስታውሰው ድርጅቱ የዓለም የምግብ ፕሮግራም ሰፊ የሎጂስቲክስ አቅምና የአደጋ ጊዜ እውቀት ያለ ያላቸው ባለሙያዎች ስላሉት በወቅቱ ከ2014 ጀምሮ የስራውን ሸክም ተቀብሎ ሲሰራ ነበር ብሏል። ስራዎቹን መልሶ ለጥምረቱ የማስረከቡ ሂደት በተያዘው ሰኔ ወር ይጠናቀቃለም ነው የተባለው። የትግራይ ሰዎች አንድ ሚሊዮን ህዝብ አልቋል ስለሚሉ ወደ ትግራይ የሚሄደው እርዳታ ይህንኑ ታሳቢ ያደረገ መሆን አለበት ሲሉ የነበሩት ጠቅላይ ሚኒስትር አብይ በ2014 ይላክ የነበረው እርዳታ መጠንና ተረጆች እንዲስተካከል መጠየቃቸው መዘገቡ አይዘነጋም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።